በሐዋሳ ከተማ የጉዱማሌ ቀበሌ ነዋሪ የሆኑት ዶክተር ጋሻው ምትኬ በመኖሪያ ግቢያቸውና ደጃቸው ባከናወኑት የአረንጓዴ ልማት ስራ አስገራሚ ውበትን መፍጠር ችለዋል። የኮሪደር ልማቱ አሉ፣ በዋና ዋና መንገዶች ላይ ግን እዚህ መንደር ከሽንት ከቆሻሻ ነፃ ማድረግ እንደገና ያለችውን ቦታ ጽድት ታርጎ ለአይንም ለሆድም ምግብ የሚሆን ነገር ለሳይኮሎጂካሊ በቃ ደስተኛ ለመሆን በጣም ትልቅ እንትን አስተዋጽኦ አለው። የዚሁ ቀበሌ ነዋሪዋ ሂሩት ቦጋልና ቤተሰቦቿም በመንደራቸው ጽዳት አካባቢያቸውን ማራኪ መኖሪያ አድርገውታል። ከተማ ውበት የምንኖረውን ዴሊ የምናደርጋቸውን ስራዎች የምንማራቸውን ትምህርቶች አፌክት ያደርጋልና፣ የምታያቸው እጽዋት ከሳር ጀምሮ እንደ አዲስ የተተከሉ ናቸው እና እንደምታዩት በጣም ቆንጆ እና ውብ ሆኗል። መንግስት ያው በየቤቱ ገብቶ ይህንን ማድረግ ባይችልም፣ ህብረተሰቡ አንድ ላይ በመሆን አካባቢያችንን፣ ግቢያችንን፣ ዙሪያውን እናጸደዋለን። በተለያዩ ከተሞች የሚከናወነው የኮሪደር ልማት የገለጠ ውበት በሐዋሳ ከተማ የጉዱማሌ ቀበሌ ነዋሪዎች አረንጓዴ ልማት ላይ እንዲሰሩ የተለየ መነሳሳትን ፈጥሯል። የኮሪደር ልማት ግሪን ማድረግ አካባቢን ግቢን ማሳመር፣ ይህ ለሰው ልጅ በጣም እንስፓየር ነው የሚያደረገው። ግቢን ብቻ ማጽዳት ብቻ ሳይሆን ለእኔ የሚጠቅመኝ አካባቢ መንገዴም። እያንዳንዱ ቤተሰብ ይህንን ልምድ አይቶ የኦን ሊያረገው ይገባል፣ የራሱ ሊያደረግ ይገባል። በአካባቢያችን ለማጽዳት ሁላችን የራሳችንን ትግል እያደረግን ነው። እርስ በእርሳችን እየተባበርን ነው። ቆሻሻ የምናገኝበት ጊዜ ይህን እና ርግ እና ርግ እየተባበል ተባብረን እየሰራን ነው። ለጤንነትም ቢሆን አጠቃላይ ለከተማው ውበት አስፈላጊ ስለሆነ በእያንዳንዳችን በአካባቢያችን የምናደርገው ጽዳትና ንጽህና ለሀገርም ለህብረተሰቡ፣ ለሁሉም ጠቃሚ ስለሆነ ይህንን እንገፋበታለን። በሐዋሳ ከተማ ከዋና ዋና መንገዶች ባለፈ ህብረተሰቡ በተለያዩ መንደሮች የአረንጓዴ ልማት ስራዎችን እያከናወነ ሲሆን ይህም የከተማዋን ገጽታ በእጅጉ እየቀየረ ስለመሆኑ የከተማው አስተዳደር ይገልጻል። እንደ ሀገር ከተጀመረ ከኮሪደር ልማት ጋር ተያይዞ ከተማውን ለኑሮ ምቹ ማድረግ ውብ ማድረግ ለእንቅስቃሴ አመቺ የማድረጉን ስራ ህዝቡ አጀንዳ አድርጎ የራሱ ልማት አድርጎ ወስዶ በአደረያየት በመንደር በብሎክ ተደራጅቶ ነው ይህንን ስራ ማህበረሰባችን የምንሰራው እና በተለይ በዚህ ዓመት ያቀን ነው ሰላሳ ሺህ ካሬ ሜትር አረንጓዴ ልማት ለማልማት ነው ያቀን ነው። ከዛም በላይ ከቅዳችን በላይ ወረዲ አሳክተናል። ወደ ገንዘብም ሲቀየረ ነገር ከ30 ሚሊዮን ብር በላይ የሚሆን ነው። የከተማን ውበትና ጽዳት በመጠበቅ በተሻለ አካባቢ ለመኖር እያንዳንዱ ዜጋ ኃላፊነት ያለበት መሆኑም ተመላክቷል። ለኢቲቪ ዜና አስረሰው ገሼ ሐዋሳ።